ምንም አውቀው ነገር የለም። እሳት ከፍቶ ይዘለት ይድን ያለችኝ ምንም አውቀው ነገር እየነገርኩት እኮ ነው።

በጨረቃ ብርሃነ አረ፣ ዩቱበር ጭጓራችን ለጣ አደረጋቸውን እኮ ዘንድሮ ምን ይሻላችኋል? የምር እንዲህ እስከመቼ ነው እንደዚህ የምትቀጥሉ? ጭቅጭቅ እኮ ሰለችን። እውነት ደህና ሰው ጥሩ ቪዲዮ የሚሰራልን ሰው አጣን አሁን ላይ ማለት ነው። እውነት ከእናንተ ምንድነው የምንማረው? እንደ ተለያየን አንዱ አልጋ ላይ ቁጭ ብሎ እያለቅሳል፣ አንዱ ደግሞ አረ ጉድ ነው። የዛን ድሮስ በሎ እስኪ ቤተሰቡ የምሬ ነው ምላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ እንደና ናችሁ? የእኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ውድ ውድ ውድ ቤተሰቦች ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ይፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በአብርሽ ቤት ቪዲዮ ተለቋል፣ ሁላችሁም አይታችኋል ብዬ አምናለሁ። ስለዚህ አብርሽ እንግዲህ እንደምታዩት እንግዲህ ያዙኝ ልቀቁኝ እና በሩታ ምክንያት እንደታመመኝ ምናምን እንግዲህ አልጋ ላይ ቆጭ ብሎ እያለቀሰ ይገኛል። ትላላችሁ ቤተሰብ ከመጀመሪያ እኮ ራስህ ወዳ ፈቅዳል ወደ ትዳር ይገባ ማለት ነው። ወደ ትዳር ከገባ በኋላ ራስህን መሰብሰብ ያለበት አንተ ነው። አንተ ወዳ ነው እንደዚህ ስራ የሚሰራው ማለት ነው። መቼም ተጠልታችሁ አይደለም። እናንተ የምትሰሩ ሌላ ታሪክ ነው። ብቻ ይደብራል። የሆነ በቃ ለተመልካች ክብር ቢኖራችሁ መልካም ነው። አንደኛ ነገር ለሚስት ክብር ቢኖርክ ጥሩ ነው ብዬ አምናለሁ። አሪፍ ግን ለሴት ልጅ ክብር የለም፣ ለገንዘብ ግን ክብር አለ። ለሴት ልጅ ክብር የለም። በቃ ዶራርና ዶራር ብቻ ነው አንተ ማለት ነው። የምሬ ነው ምላችሁ። እንደዚህ አልገለ ቁጭ ብሎ እንደ ታማሚ ሰው ሆኖ አስመስሎ መቀመጥ ማለት ስምንስ ይባላል? እውነት ለመናገር ማለት ነው። እና አንዳንድ ሰዎች እውነት የሚመስላችሁ ሰዎች አላችሁ ማለት ነው። ጌታ ነው ምላችሁ። እውነት አብርሽና ሩታ መቼም አይለያዩ። ልጅ ደግሞ ካልአባት አዲጉን ግዴታ ነው። ይሄ ደግሞ አይለያዩ። እንግዲህ ሩታ ከቤት የወጣችበት ምክንያት እሱ እኔን ሲያጣ እስኪ ትንሽ ተቆጭቶ ትንሽ እኔ ሲወጣ ተቆጭቶ ተጻጽቶ ይቅርታ ይጠይቀኛል ብላ አኖሮታ እንግዲህ ከቤት ይወጣችሁ ማለት ነው። እና አንዳንድ ሰዎች እውነት መስሏችሁ ሩታና አብርሽ ተለያዩ ላችሁ እንዳታስቡ፣ እነሱ አይለያዩ። አንደኛ ምስትወር ጉዝናት ወይም አይታወቅም፣ ከሌላ ሴቶች ጋር ሊመጣም ይችላል አይታወቅም። ወንዶች እኮ ልባቸው ትንሽ ናቸው። ለምን እንደሆነ አላቅም። አንድ ሴት ለነሱ በቂ አይደለም። ግዴታ ከሴቶች ጋር መጥቶ ግዴታ ከሴቶች ጋር ሲመጡ ነው እይታም ሰውም ደግሞ በጉጉት የሚጠብቃቸው ማለት ነው። ግዴታ ሴቶቹን መቀያየር አለባቸው ማለት ነው። ያውኑ የአሁኑ ዩቱበሮች ታሪክ ናቸው። የምሬ ነው የምላቸው ግን በዚህ ልክ ለካ ገንዘብ እንደዚህ ያሳብዳል እንዴ? ዶላር እንደዚህ ያሳብዳል እንዴ? የምሬ ነው ምላችሁ፣ እና ይገርመኛል። እኔ ቢሆን ሩታ ቢሆን ከቤት ያለውጣ። እሷ ባለትዳር ናት፣ የራሷ ቤት አላት። ከፈለግ እሷን አስወጥታ እሱ ወቶላት፣ እሷ በራሷ ቤት ብትቀመጥ ይህ ሁሉ አይፈጠር። ለመናገር ለምን ለሱ እኔ ለምን ከቤት ይወጣሉ? የሆነ ነገር ሲፈጠር ሻንጣዬን ይዤ ለምን ይወጣሉ? እኔ ቢሆን ሩታ ብትሆን አትወጣም ነበረ። እሱ ከፈለገ እሱን አስወጥታ እሷ መቀመጥ ነበረባት ብዬ ነው ማምኑ። ግን ሩታ ያለውን ነገር የወሰነችው ብቻ ይሁን እንግዲህ። ደብዳቤ ለአብርሽ ልካ ነበረች። እንደምታዩት አብርሽ ደብዳቤ እያነበበ ነበረ። እንደምታዩት እንግዲህ ለዳግም ለዳግም ወደ ቤት አልመለስም ብላ ነው እንግዲህ ልጁም በራሴ አሳድጋለሁ ምናምን አለችው እኮ። ለምን እንደዚህ ያደረግ ለምን እንደዚህ ነገር ታመጣለ አንተና አንተና ንና ሩታን ለመላየት እንደዚህ የምታደርግ። አቤላ አቤላ ምን አደረገኝ በእውነት አቤላ አሳዝኑም ቤተሰብ አቤላ እኮ ለእነሱ ነው። አሁን ሩታ ጎን የሆነ አርብሽና ሩታ እንዳይላዩ ነው ከነሱ ጎን የሆነ ማለት ነው። ግን አርብሽና ኤፍሬም የሚያስቡው እውነት ሩታና አርብሽን ለመለያየት ነው። አቤል በነሱ ማለ የገባ ይመስላችኋል? ግን አቤል ግን አይደለም እናንተ አቤላ ማለት ነው። አቤላ እዚህ ጋር ምንም እያጠፋ ነገር የለም። ሆነን ለመናገር ቤተሰብ በጣም አዘዘኝ። እዚህ ጋ ኤፍሬም ሌላ ነገር እያለው፣ እዚህ ጋ አብርሽ እንደ ውሻ እያደረጋት አብርሽ እንደ ውሻ እያደረገ ነው ያለው ማለት ነው። እዚህ ጋ የኤፍሬም ንግግር ደስ አይሉም። ልጅ እኮ ስንት ቦታ ይሆናል ሲያስባችሁ፣ እግዚአብሔርም በጣም አዘዘኝ አሁን አቤላ ማለት ነው ያሉን ነገር ውስጥ ነው የገባ ማለት ነው። ለምን እሱ ለሩታ ብሎ ነው ይህ ሁሉ ያደረገ ማለት ነው። እንግዲህ ይህን ደብዳቤ ጽፋ የሰጣችሁ ለአቤል ነው። አቤል ደግሞ ሳይከፍት ምንም ነገር ምን እንደሆነ ሳያውቅ እንግዲህ በአደራ በአደራ መልኩ ለአብርሽ አስረከበ ማለት ነው። አብርሽ ደግሞ አንተና ሩታ ናቸው ተነጋግራችሁ ይህ ነገር የጻፋችሁ እናንተና ናችሁ ደብዳቤ ነገር ተነጋግራችሁ ነው የጻፋችሁ ብሎ አቤላ ላይ ጎ ማለት ተገቢ ነው። በያላ አቤላ ምንም አላደረገም እና ለመናገር እንኳን እናንተ ይቅርና እኛ ተረዳን እኮ ባቤላ ቦታ ሆነን ተረዳን። እነ ለመናገር እናንተ እንዴት አልተረዳችሁ አላቅም። ስለዚህ አቤላ ላይ ወረድ ብትሉ መልካም ነው። ስለዚህ አቤላ እንደዚህ ነገር ውስጥ ባታስገቡ፣ መጥፎ ንግግር ባትናገሩ። አንድ ላይ ያደጋችሁ ልጆች ናችሁ፣ አንድ ላይ የበላችሁ ልጆች ናችሁ፣ ብዙ ነገሮች አንድ ላይ ያሳለፋችሁ ልጆች ናችሁ። ግን በዚህ ልክ አቤላን ባታስቀይሙ ጥሩ ነው ብዬ አስባለሁ። እናንተ ግን ነገ ትታረቃላችሁ፣ ቢሆንም ግን ይታዝባቸዋል ልጁ ማለት ነው። እና አቤላ እዚህ ጋር ምንም አላደረገ የምሬ ነው የምላቸው ምስኪን ልጅ ነው። ስለዚህ ለአቤላ እንዴት እንዳልተረዳችሁ አለቅም እውነት ለመናገር ግራ ያጋባል። ለማንኛው ሩታ እንግዲህ ሩታ እንግዲህ ከቤት ወታ ይህ በዚህ ልጋሮች እንግዲህ ካላ ሩታ እኔ መኖር አልችልም፣ ቤቴ ሁሉ ጨለመብኝ ካለ ሩታ መሆን አልችልም ያለ እንግዲህ አልጋ ላይ ቁጭ ብሎ ያዙ ልቀቁኝ በቃ ውጡልኝ ማንም ሰው አልፈልጉም ያለ ነበረ ስለዚህ እንደዚህ ትላንትና ምን አለው ሩታ ለዳግም አልቀበላትም ከቤት ከወጣች በኋላ በፍጹም አልቀበሉም ብሎ ነው ትላንትና ቴምፕልን አይታችኋል ዛሬ ደግሞ ምን አለው አረ ከባድ ነው እውነት ለመናገር አረ ወንድ ልጅ እንዴት እንደዚህ ትሆናላችሁ አላውቅም ስራችሁ ደስ አይልም እውነት የምትሰሩ ስራ ዛንድሮ ምን እንደነካችሁ አላውቀውም ሙሉ ዩቱበር ናቸው ግን ለጤና ናቸው ግን እንዴ እዛ ጋ ሙቤ እነሱም ሌላ ታሪክ ውስጥ ናቸው ያሉ ማለት ነው ጉድ እኮ ነው ምን አይነት ስራ ነው የምታመጡብን እዚህ ጋ ሀይምና ብሩክ ሌላ ሌላ ድራማ ሊቀጥሉበት ነው። አሁንም የሚያቆሙ አይመስለኝም። አሁኑ ድራማ ሊቀጥል ነው። ለምን በዚህ ልክ ለተመልካች ክብሬ አይኖራቸውም? እንደ ይበቃቸዋል። እንደ ጭቅጭቅ እኮ የሳለች እውነት ተመልካች እንኳን በእናንተ ተማርሯል። እውነት ለመናገር ማለትም ለምንድን ነው ለራሳቸውን ክብሬ ያጣቸው? እውነት እንደዚህ የሚወዱ ለእናንተ ትልቅ ቦታ ያሉ ስን ሁለት ስንት ኦዲየንሶች አላችሁ ለመነሱን ታስካፋላችሁ። ትንሽ ልነሱ አታስቡም እንዴ? በእናንተ ምክንያት ብዙ ልጆች አሁን እዚህ ቲክቶክ ላይ እየታባሉ እርስ በእርስ ማለት ነው። በሰው አገር ላይ የሆን ነገር ቢሆን ማንም የሚደርስላቸው ሰው የለም። የመዳም ቅመም ውጭ ማለት ነው። ዩቱበሮች የሆነ ነገር ብትሆኑ ማንም አይደርስላቸው እኛ አሁን ለግን ላይ እነሽ ቃብጣለ ሁሉም ቦታ ማለት ነው። እና ራሳችሁን የጠበቃችሁ በተለይ የመዳም ቅመሞች ማለት ነው። በእነሱ ምክንያት እርስ በእርስ ደስ የምሬ ነው ሁላችሁ። እና ለምንድነው እንደዚህ ስራ የምትሰሩ? አርሽ በተለይ ለሚስት ክብር ይኖርክ አንተ ግን የእውነት የእውነት የሚመስሉ ሰዎች አላቸው። ሙሉ በሙሉ ኮሜንት ገብታችሁ ሲታነቡ ለቅሶ ነው ኮሜንቶቹ ማለት ነው። የምሬ ነው እነሱ የሚሰሩ ድራማ ነው። በቃ ምንም በቃ የድራማ ስም አላወጡም እንጂ ድራማ ነው። በፍጹም ማለት ነው። እስኪ መጨረሻ ላይ ገብታችሁ ማየት ትችላላችሁ። የት ቦታ መሰለው የሆነ ቦታ ነው ብቻ ግራ ያጋበለው። ለማንኛው ሁሉም ቦታ የምታዩ ሁሉም ድራማ ነው የሚሰሩ። ትዳር ላይ ጫወታ ይቃ ጫወታን ያደረጉ ሰው ደግሞ ከነሱ ምን እንደሚማር አላውቅም። ጌታ ወይ ትግስቱን ስጠን ብቻ ለማንኛው እራሳችሁን ጠብቁ። የመዳም ቅመሞች ማለት ነው መግባችሁን ብሎ እነሱ ብትን ያሉ ጥሩ ነገር እየተካፈለላችሁ እናንተ እራሳችሁ የምትጎዱ እርስ በእርስ እየተባላችሁ የሆን ነገር የሆነ ነገር ብትሆኑ የመደንቅ ቅመምናችሁ እነሱ ናችሁ የሚደርስላችሁ ዩቱበሮች ሳይሆኑ ማለት ነው። እና እራሳችሁን የጠበቃችሁ እነሱ እርስ በእርስ እየተባሉ ነው እያሉ ማለት ነው። ሩታ እንግዲህ አንቺ ብቻ ደህና ሆንልን። ስለዚህ አንቺ አትጨክን እንደ አብርሽ አትሆኚ፣ እራስሽን ጠብቂ እንደው የምልሽ ስለዚህ ተደማመጡ ሁሌ ጭቅጭቅ ያስጠላ እውነት በትዳራችሁ ማሉ በቃ ጭቅጭቅ አታስገቡ እራሳችሁ ቁጭ ብላችሁ እኮ ነገሮች መፈታት ነው ይሄ ስራ ነው ብላችሁ ነው የምትቀጥሉ እንጂ ከበጣም ቀላል ነገር ነበረ ይሁን ብቻ ፈጣሪ ሰላሙን እያምጣላቸው ለሁላችሁም ለሁሉም ዩቱበር ነው የምመኝላቸው ማለት ነው እና በጣም ቡጥቡጥ በዛ ሰላም የለም ሁሉ ቦታ ማለት ነው። የምር ነው ምናቸው? ደህና ቦታ ሄዳችሁ የምታዩ ዩቱበር የለ፣ ሁሉም ጭቅጭቅ ናቸው። ሁሉም ማለት ነው። አረመንጉድ ነው የዛንድሮስ ባሴ ቆ ባሴ ባሴ እውነት። በዚህ ልክ ዶራር ያሳብዳል እንዴ? እስኪ ለኛ ማካፍሉልን። እኛ እዚህ ከመዳም ጋር ተቃጥለን ሀያ አራት ሰዓት ከነሱ ጋር እየተቃጠል ስራችን ስንጨርስ ከእናንተ ጋር ግዛቸውን ለማሳለፍ እንመጣለን። እናንተ ሁሌ በጭቅጭቅ ትመጣላችሁ። እኛ ምን ይሻልናል? እሽ እንዴ አራ ለመዳም ቅመሞችም አስቡ ውስጥ ትንሽ እና ፈጣሪ ሰላሙን ያምጣላችሁ ብቻ ይሁን ዋናው ጤና ሆኑልኝ። ስለዚህ እስኪ ይህን ቪዲዮ ከተመቻችሁ በኮመንት አስተያየታችሁን ጻፉልኝ ማለት ነው። ስለዚህ ወዳችኋለሁ ቪዲዮ ከተመቻችሁ ላይክ ሼር ሰብስክራይብ በማድረግ አበረታቱኝ ሼር አድርጉልኝ ግን በእናታችሁ ሰብስክራይብ አድርጉ ለምንድን ነው ሰብስክራይብ ማታደርጉን ጌተ ሰብስክራይብ አድርጉልኝ እስኪ ስወዳችሁ ስለምናችሁ ያሉ እንደዚህ ሰው ለምኜ አላውቅም ግን ስወዳችሁ ስለዚህ ሰብስክራይብ አድርጉኝ ለማለት ፈልጋለሁ የኔ ማሮች ማለት ነው